ፕሪንሲስ የጨረቃ ፋሚሊ ጠፉ ድምጽ ሆኘን ብላችሁኛል። እኔ ቢመጡ በጣም ደስ ባለኝ፣ ግን ምንም ማድረግ አልችልም። ቤተሰብ ሆነን ሰው በደል በድላችሁ፣ ፍቅረኛችሁም ሊሆን ይችላል፣ ምናችሁም ሊሆን ይችላል። ለይቅርታ ጊዜ መስጠት አያችሁ፣ አንዳንዴ በሰው ጥፋት እናንተ ጥፋተኝነት ስሜት ተሰምቷችሁ የምትጸጸቱበት ምን ያክል ይህ ቪዲዮ በጣም እንደሚያስተምር ነው። ከዚህ በፊት አቅርቤ የላችሁ ነበር። እንግዲህ እነዚህን ጥንዶች እነዚህ ተኮራርሰን መኖር ከብዱኛል በጣም ብዙ ጊዜ ቅርታ ጠያኩ ልታወረኝ ፈቃደኛሉ። እንግዲህ እንዳያቸዋት ከዚህ በፊት ልጅቷ አለሱ ፈቃድ ውጭ ሄዳ አንድ ሳምንት ቆይታ መታ ነበር። በዛ መሀል እንግዲህ እሱም አኩርፎ ይቅርታዋን አልቀበል መጨረሻን ጊዜ ቤተክርስቲያን ይቅርታ ልጡ እንችላለን ቤተሰብ ጋር እቆያለሁ። ሁሌም አፈቅርሃለሁ። የፍቅር ይቅርታይን የማትቀበለኝ ከሆነ ተኮራርፌ አብሬ መኖር አብሬ መተኛት አልችልም ብላ ጽፋለት ቤተክርስቲያን ሄዳ ያለችውን ሰማችሁ። ከቤት ተነስቶ የበረረ እሷ ጋር እስከሚደርስ ድረስ እንዴት አድርጎ መኪናውን እንደነዳው ካሜራ ማኑ እንዴት ነብሶ ተጨንቃ እንደደረሰ ያቸው ጸጸት። እሷ በመጀመሪያ እሷም ትክክል አልነበረችም፣ ግን ደግሞ የተፈጠረው ነገር እሱም በቃ ልቡ ባለማመኑ አልተቀበለም። ይህ ይቅርታ ለነገ ለተነጎዳ የሚባል ነገር ዋጋ ድዝ ያስከፍላል። እጅ በጣም ቀላሏ ነገር ናት። በጣም በጣም የሚያስተምር ቪዲዮ ነው ውድ ቤተሰቦቼ። አያችሁት ይሄ ልጅ እንግዲህ ከዚህ በፊት አቅርቤ የላችሁ ነበረ። ለማንኛውም ሰላም ጤና ያስጥልን። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ የጭረቃ ፋሚሊ? ጠፉ። ዛሬ ማታ ይመጣሉ እንግዲህ። ድምጽ ሁኝ ብላችሁ ነበር። እኔ በተቻልኩት መጠን እየሆንኩ ነው እንደ ሁልጊዜውም በፊት መረጃ መሰጠኝ ልጅ ነበረች። አሁን መረጃ መሰጠኝ ልጅ ስልኳን አጥፍታብኛለች ለምን እንደሆነ አላውቅም፣ አላገኛትም እና ምንም የሰማሁት ነገር የለም። ያው እንደናንተው የሚፖሰተውን ነገር በማየት ግን ሰላም ይመስለኛል። ማታ ይመጣሉ ብዬ ተስፋ አደርጋለሁ። ዛሬ እሸላችሁ የመጣሁት ይህ እንግዲህ ከዚህ በፊት እሷ ባጠፋችሁ ጥፋት ይቅርታ አስጠይቀው እምቢ ብሎ ከዛ ደግሞ አሁን ላይ ለይቅርታ ዋጋ እንዴት እንደሚከፈልና ዋጋ እንዴት እንደሚያስከፍል ምክንያቱ የይቅርታ መዋል ማሳደር ማኩረፍ ምን ያክል ዋጋ እንደሚያስከፍል የሚያስተምራችሁ ቪዲዮ ነው። ወደ እናንተ ይዘላችሁ መቻሉ እንዲሁም ደግሞ ፕራንክ ምን ያክል ሕይወትን እንደሚያመሰቃቅል አንዳንድ የነገሮችን ቀለል አድርገን ካላየናቸው በዛው ልክ ዋጋ እንደሚያስከፍሉን የሚያስተምር ቪዲዮ ነው የሚያስተምር ቪዲዮ ነው። ወደ እናንተ ይሄላችሁ የመጣሁት ውድ ቤተሰቦቼ፣ የማወራችሁ በረንዳ ላይ ሆኜ ነው የማወራችሁ በረንዳ ላይ ሆኜ ነው። እንግዲህ ድምጼ ከተሰነኳኮረ በጣም ይቅርታ ጠይቃለሁ ውድ ቤተሰቦቼ። ነገር ግን ይሄ ልጅ ይቅርታ ስትለው እምቢ ብሏት ነበረ። እምቢ ያለበት ምክንያት ግን ጠልቷት ወይም አኩርፏት ጠልቷት ወይም ደግሞ የሆነው ነገር ለምን ሆነ ብሎ አለም። ግን አንዳንዴ ውስጣችሁ የሆነ ስብር የሚያረጋችሁ ነገር አለ አይደለ? ያንን ነገር እስክትረዱ ድረስ ጊዜ ያስፈልጋችኋል። የራሴ የሆነ ሰው ደግሞ ቆይ ቀስ ብዬ ይቅርታ እቀበለዋለሁ ምናምን ብላችሁ ስታስቡ ካጠገባችሁ ይርቃል። ካጠገባችሁ ርቆ ልክ እሷ እንዳረገችው ማለት ነው። እሷ እንደውም ወደ መንፈሳዊ ወደ ገዳማት ነው ሄደችው። ወደ መንፈሳዊ ገዳም ሳይሆን ወደ ቤተክርስቲያን ሄደችው፣ ወደ ማለት መንፈሳዊ ወደሆነ ነገር ቦታ ነው ሄደችው። እንደዚህ ደግሞ ያደርጋለ ወደ መጠጥ ቦታ ወደ ተለያየ ሱስ ቦታ የሚሄድ ሰውም አለ። እና ይሄ ቪዲዮ ብዙ ነገር ያስተምራችኋል ብያስባለ የጨረቃ ፋሚሊዎች እስከሚወጡ ድረስ ቤተሰቦች ያው ኢትዮጵያን አይደለን የእያንዳንዱን ፍቅር የእያንዳንዱን ጸባይ ማየት ግድ ይለናልና ከእነዚህ ልጆች ምን ተማራችሁ የሚለውን ነገር ለእናንተ ላስተላልፍላችሁ ፈልጌ ነው ይዤ የመጣሁት ማለት ነው። ውድ ሁት ያው ለሁላችንም የሚያስተምረን ነገር ነው። እንደገና ደግሞ እኛ የምንከታተላቸውም ሰዎች በእንደዚህ አይነት ነገር ውስጥ ስለሚሰሩና ስለሚሆኑ ግን ደግሞ ነገራቶቹ ከመፈጠራቸው በፊት ይቅርታ የሚባለውን ነገር ጊዜ አለመስጠት፣ መዋል አለመዋል፣ አለማሳደር እንግዲህ እነዚህን ልጆች በቅርብ ጊዜ ነው ዩቲበሩ የሆኑት። በቅርብ ጊዜ ባልና ሚስቶች ናቸው። በቅርብ ጊዜ ነው የተመረቀው ባሏም እሷም እና በቅርብ ጊዜ ነው የራሱ መከታተላቸው ቲክቶክ ላይ ነው ማያቸው ቲክቶክ ላይ ማያቸው ሰዓት የሆነ ሰዓት ያው እሷ ፕራንክ ያደረገችውን አምጥችላችሁ፣ ቻናላቸው የት ነው ብላችሁ ነበር። በዚህ አጋጣሚ ቻናላቸውን ከፈለጋችሁ፣ ኮመንት ስራ አስቀምጥላችኋለሁ። በጣም ደስ የሚልና በጣም አሪፍ አሪፍ የሚያስተምር ነገር ይለቃሉ በቻናላቸው። ውድ ቤተሰቦች እዚህ ጋ እንግዲህ ይቅርታ አድርጎላታል አድርጋለታለች። እኛ ሴቶች ያው አንጨክንም፣ በውስጣችን ብዙ ነገር ልንታዘብ እንችላለን። የሆነ ነገር ቅር ሌለን እንችላል፣ ሊከፋን ይችላል። ነገር ግን ምንም ቢሆን ምን እኛ ቂማኒዝም በውስጣችንና የትና የት ድረስ መንገድ ሄዶ ነው። እንግዲህ ያው ይቅርታ የጠየቃት እሱ ዛሬ ይቅርታዋን እቀበላታለሁ ብሎ እሷ በሳምንት ቆይታለች ሄዳ እሱ ደግሞ ሶስት ቀን አራት ቀን አኩርፏት ቆይታ፣ እሷ ደግሞ ተኮራርፈን መኖር አልፈልግም፣ ተኮራርፈን መቀመጥ አልፈልግም እና ሁሉ ጊዜም የምንገናኝበት ቦታ ቤተ ክርስቲያን ሄጃለሁ፣ እዛ ቦታ እጠብቅሃለሁ፣ እዛ ቦታ መምጣት ካልቻልክ እኔ ቤተሰብ ጋር ቆያለሁኝ እስከ መጨረሻ ድረስ ግን አፈቅራለሁ ወዳለሁ ብላ ጽፋለት ደብዳቤ፣ እንደ ማንኛውም እንደ ውጭዎቹ ስታይል ጽፋለት ነው ይሄደችው እንግዲህ፣ አጅሬ ደግሞ እናቴ ካሜራማኑ ራሱ እረ ልትገለኝ ነው ልትደፋኝ ነው እያለ እንዴት አድርጎ መኪና እንዴት እንደሚነዳ በነገራችን ላይ በእንደዚህ አይነት ነገር ላይ ስትሰሩ፣ ብዙ ጊዜ መኪና ስትነዱ ተጠንቀቁ፣ ወይም ደግሞ አጠገባችሁ ያለ ሹፌር ይንዳ፣ ወይ ደግሞ በመኪና በታክሲ ለመሄድ ምናምን መሞከር መቻል አለባችሁ። አይታወቅም ሳታስቡት በመሀል ጥልቅ ጥልቅ የሚልባችሁ ነገር አይታወቅምና ራሳችሁ መጠበቅ አለባችሁ። ይሄ ነገር ከመፈጠሩ ግን አለ አደለ እንደ ማንኛውም ታኩርፋላችሁ፣ ግን ከዛ በኋላ ግን የሆነ መርሳት መቻል አለባችሁ። በተለይ ፍቅረኛሞች ስትሆኑ፣ ጥንዶች ስትሆኑ በኩርፊያ ላይ መቆየት አስፈላጊ ነው ብዬ አላስብም። ለጥንዶች ለባልና ሚስት እንዲሁም ለፍቅረኛሞች በተጣላችሁ ሰዓት ፍቅረኛሞችን ብትሆኑ በተጣላችሁ ሰዓት ለእናንተ ክፍተት ነው የምትፈጥሩት። መካከላችሁ ሌላ ሰው መቶ እንትን እንዲያባብላችሁ አትፍቀዱ። ሶስተኛ ሰው መፍቀድ ግድ የለባችሁም። ግዴታ ራሳችሁ ናችሁ ሆናችሁ መገኘት ያለባችሁ። ለሶስተኛ ሰው እድሉን ሰጣችሁ ማለት ፍቅራችሁ ሁልጊዜም ቢሆን ሁሌም ሶስተኛ ሰው ሲፈልግ ነው የሚቆየው። ሁልጊዜም በተጣላችሁ ቁጥር ሶስተኛ ሰው ይፈልጋል። ግን በተጣላች ስትጣሉ ሁለታችሁ ብቻ መፍታት የምትችሉ ከሆነ ሶስተኛው እግዚአብሔር ከሆነ እግዚአብሔር ደግሞ ሁልጊዜም ለፍቅር መፍትሄ አለው ቦታ ይሰጣል። ለሰይጣን እድልን አያመቻችምና ለፍቅር ግን እግዚአብሔር ሁልጊዜ መንገዶችን ያመቻቻል። ስለዚህ ሶስተኛ ወገን በፍቅር መካከል ሶስተኛ ወገን ማስገባት በጣም አስፈላጊ ነው ብዬ እኔ አላስብም። ምክንያቱም አንድ የከለመደ ሶስተኛ ወገን ሁልጊዜ የሚጠብቃል። ያ ሶስተኛ ወገን ደግሞ አንዴ ጥሩ ይሆናል፣ አንዴ ደግሞ ጥሩ ላይ ሆንላችሁ ይችላል አይደል? እንደ ቤተሰብ። ስለዚህ ከነዚህ ልጆች ብዙ ነገር እንድማር አድርገውኛል። ማለት በጥር ጊዜ ነው የምከታተላቸው በቅርብ ጊዜ ነብሩኬ ሲቀሩ ሲቀሩ እከታተላቸዋለሁ። እንዲሁም ደግሞ ቻናላቸውን አላቅም ነበረ። ቻናላቸውን ካውቁ ሰዓት ጀምሮ ግን የሚለቁት ቪዲዮ በጣም በጣም አስተማሪ የሆነ ቪዲዮ ነው። በነገራችን ላይ የእውነተኛ ፍቅር ያርጋችሁ። ልጁ እንግዲህ በጣም ልጅ ይፈልጋል ከምላችሁ በላይ ወንድ ልጅ ለልጅ ሲንሰፋሰፍ እሱን ነው ያየሁት። ሌሎችም አላችሁ ግን እሱን ደግሞ በይበልጥ አይቻለሁና ልጅ ስጣችሁ ነው የሚለው። እንግዲህ ሌላ ምንም ነገር የለም። እህታችን ደግሞ በቃ ወደ ማለት ጭንቀታችንን የሚፈታለን የሚያማልደን ቦታ ሄደሽ እሱንም እንደዛ ስለመራሽው እውነት ከልቤ አድንቅሻለሁ። ጎበዝ ነሽ። ቪዲዮ ስለሰራውባችሁ በዚህ አጋጣሚ ቅር እንዳይላቸው ስለወደድኳቸውና ስላከበርኳቸው እንዲሁም ፍቅራችሁ ለእኔ ለውድ ቤተሰቦቼ ያስተምራል ብዬ ስላሰብኩኝ ነው ቪዲዮ የሰራውባችሁ ቪዲዮ ስለሰራውባችሁ ቅራይላችሁን ብዬ ተስፋ አድርጋለሁ። ደግሞ በአራት ስልኬ ሰብስክራይብ አድርጊያለሁ። ይሄም ይገባኛል ቪዲዮ መስራት ደግሞ ስለናንተ ጀግንነትና ስለናንተ አድናቆት ነው የሰጠሁት እንጂ ምንም ያልኩት ነገር የለም ማለት ነው። ውድ ቤተሰቦች እና አሁንም ተጣልታችሁ ያላችሁ ባልና ሚስት፣ ተጣልታችሁ ያላችሁ ፍቅረኛ ሞች ተጣልታችሁ ያላችሁ ወንድም እህት፣ ተጣልታችሁ ያላችሁ እናት አባት፣ ተጣልታችሁ ያላችሁ እህት ወንድሞች ካላችሁ ከነዚህ ልጆች ይቅርታ ምን ያክል ዋጋ ያስከፍላል፣ ይቅርታ እንዴት ነው የሚለውን ነገር ከነዚህ ልጆች መማር ትችላላችሁ። ከእነሱ በበለጠም ሌላ ብዙ የሚያስተምር ቪዲዮች አሉ፣ ግን ደግሞ የእነሱን እኔ የተረዳሁበት መንገድ ስላለኝ ነው። ምክንያቱም ሁለቱም በቀላል ነገር ነው የተጣሉት። ሁለቱም የሚያጣላቸው ይህን ያህል ቦታ የሚያስኬዳቸው አይደለም። ግን ነገሮችን አንዳንዴ የራስ የሆነ ሰው ቶሎ ይቅርታ ላለመቀበል ስንግደረደር ዋጋ የምንከፍለውን ነገር እንድናይ አድርገውናል። ምክንያቱም እሱም ይሄን ያህል ጉዞ ሄዶ እሷን ለፍቶ አገኛት። ግን ደግሞ ደስ የሚለው ነገር ሁለቱን ከእውነተኛ ፍቅር ስላለ በጣም ተከፍታበታለች። ግን ማሬ ይቅርታ አድርጊልኝ ሲላት በጣም እኳ አስለመንከኝ፣ በጣም ታገስኩህ አለችሁ ከዛ አዎ አበዛሁት፣ በጣም ይቅርታ አድርጊልኝ ብሏል። እሱም አብዝቶታል፣ አምኗል ጥፋቱን ማለት ነው እና ጥፋታችሁን፣ እንዴት ተማምናቸው ይቅርታ ስትጠያየቁ ደስ ይላል። ግን ግን ግን ግን በስራ መካከል እንደዚህ አይነት ነገር ሚዲያ ላይ እስከወጣችሁ ድረስ የተለያየ ነገር አስቸጋሪ የሆኑ ነገሮች ሊገጥሙ ይችላሉ። ከዚህ በላይ ይሄ ትንሹ ነገር ነው። በጣም ቀላል ነገር ነው። ግን ጠንካራ መሆን መቻል አለባችሁ። ምናልባት ምናልባት ይሄ ቪዲዮ ከደረሳችሁ ወይም ደግሞ እናንተን የሚያደንቋቸው ቤተሰቦች እኔ ጋምኑ ትኖሩ ስለምችሉ ምናልባት ማየታቸው አይቀርምና የምታደርጓቸው ካላችሁ ኮመንት ስር ሀሳብ አስተያየታችሁን ብትገልጹላቸው በጣም ደስ ይለኛል፣ ውድ ቤተሰቦች ማለት ነው። ሌላው እንግዲህ የጨረቃ አድናቂዎች እንግዲህ ማታ በሰላም በተስፋ ይመጣሉ ብለን ተስፋ እናደርጋለን። እነሱ ልጆች በጣም እየሰነፉብን ነው። ሚዲያው ላይ ምን እንደሆነ አላቅም። ያለውን ነገር እንግዲህ ያው እንድንቀሰቅሳቸው መልካም ምኞቴ ነው ማለት ነው፣ ውድ ቤተሰቦች እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በእርግጠኝነት ትወዱታላችሁ ብዬ አስባለሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታታችሁኝ ማለት ነው። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች ሰዎች እወዳችኋለሁ፣ አከብራችኋለሁ። ስለዚህ ቪዲዮ የተሰማችሁን ያያችሁትን፣ እንዲሁም እነሱን ተከታትላችሁ ሙሉ ቪዲዮውን አይታችሁ ከሆነ ምላሹ አይጠፋባችሁም ብዬ ተስፋ አደርጋለሁ ማለት ነው። በእኔ በኩል ግን ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ጨረቃ ፋሚሊ ቤት፣ ማታ እስከምንገናኝ ድረስ መልካም ምሽት ይሁንላችሁ። ባይ ባይ። ሰውነቴ ላይ ጠባሳ አለ። ያ የሆነው የሆነ ጊዜ ታመሜ ለነበረው ህመም የህክምና ሂደቱ ግዴታ ያን ጠባሳ እኔ ላይ እንዲያርፍ አድርጎታል። ያን ህመም ግን ዛሬ አልታመመውም። አንዳንድ ጠባሳዎች የድሮ ህመማችን ትዝታ እንጂ ጠባሳው ህመም አይደለም። ግዴታ ህመም ነው እያላችሁ አታስቀምጡት። ጠባሳ ህመም አይደለም።